የትግራይ ህዝብ ሆይ! የእውነት ጊዜ አሁን ነው! ወንድሞቼ ና እህቶቼ የትግራይ ህዝቦች ለዘመናት በህወሀት የጥፋት መንገድ የተነሳ የከፈላችሁት መስዋዕትነት ሊበቃ ይገባል። የህወሀት የክፋት ጥግና የጥፋት አድማስ አሁን በግልጽ ታይቷል። ህወሀት ስልጣኑን ለማስጠበቅ ሲል እልፍ አላፍ የትግራይ ወጣቶችን ለእልቂት ዳርጓል። ህዝብን ለረሃብና ለስቃይ ዳርጓል። የትግራይን ምድር አውድሟል። ከሓደ ገዛ ሰለስተ ክልተ አርባዕተ ሞተ ሰብ የለ የፌዴራል መንግስት ለሰላም ምን ያህል ዋጋ እንደከፈለ ባለፉት ሁለት ዓመታት ውስጥ ብቻ ማስተዋል ይቻላል። መንግስት የትግራይ ህዝብ የገዛ ወገኑን መሆኑን አምኖ ሰላምን ለማስፈን ደከመኝ ሰለቸኝ ሳይል ሰርቷል። ይህንም ለማየት አቶ ጌታቸው ረዳ ራሳቸው ሁመራ ድረስ ተጉዘው የትግራይን ህዝብ በግንባር ቀደምነት አነጋግረዋል። ይህ የሰላም ፍላጎት የህዝብን ድምፅ የመስማትና ሰላምን የማስቀደም ታላቅነት ነው። ጥያቄ እንደሌለው ተገቢነት እንደሌለው ጥያቄው አደባብሳ የምታልፍበት ምክንያት መኖር የለበትም። ተከዜ ከጦርነት አውድማነት ወደ ሰላም ተሸጋግሯል። በአንድ ወቅት የጦርነት ግንባር የነበረው ተከዜ አሁን የሰላም ምልክት ሆኗል። መንግስት በህወሓት ሴራ የተፈጠረውን የጥርጣሬና የጠላትነት ግንብ ለማፍረስ የትግራይ ወጣቶችን ጨምሮ ወታደራዊ ስልጠና በመስጠት የራሳቸውን የተከዜ ጠባቂ አድርጓል። ይህ ለትግራይ ህዝብ ያለው እውነተኛ ወገንተኝነት ማረጋገጫ ነው። የትግራይ ልጆች የራሳቸውን መሬት እንዲጠብቁ ስልጣን መስጠት ሰላምን የማስፈን የመጨረሻው ጥግ ነው። ህወሀት የቀየሰው የጥላቻና የጦርነት መንገድ ትግራይን ወደ ጥፋት ሲያመራ፣ የፌዴራል መንግስት ደግሞ የሰላምን በር ከፍቷል። አሁን የትግራይ ህዝብ ራሱን ከህወሀት የክፋት አገዛዝ ነጻ ለማውጣት ወሳኝ ወቅት ላይ ይገኛል። የጌታቸው ረዳ ቡድን ለሰላም የዘረጋውን እጅ ተቀብለን ከደብረ ጽዮንና መሰሎቹ የጥፋት ኃይሎች ራሳችን ማዳን አለብን። የትግራይ ህዝብ ከዚህ በኋላ በከንቱ ጦርነት መማገድ የለበትም። የሁመራውን ስብሰባና የተከዜን ጠባቂዎች እውነታ ተመልከቱ። ሰላም፣ ልማትና ብልጽግና በትግራይ እንዲሰፍን የሰላም ጎራውን እንቀላቀል።